ሰላም ውድ አድማጮቻችን እንደምን ቆይታችኋል? የዕለቱን ዜናዎች ከሪያሊቲ ሚዲያ ይዤ ቀርብ ያለው ከሪያሊቲ ሚዲያ ጋብራችሁ ቆዩ እያለን ወደ ዕለቱ ዜናዎች እናልፋለን። በቅድሚያም የግብፅና ፉከራ በኢትዮጵያ ላይ የሀገሪቱ ፕሬዚደንት ፈታ አልሲሴ ብሔራዊ ጥቅማችንን እና የህዋ ደህንነታችንን ለማስጠበቅ አስፈላጊ ሁሉንም እርምጃ እንወስዳለን ሲሉ ዝተዋል። ኢትዮጵያ ታላቁ የህዳሴ ግድብን በማስተዳደር ላይ የተከተለችው ባለው ኃላፊነት የጎደለው አካሄድ ላይ ሀገሬ እጇን አጣጥፋ አትመለከትም ሲሉም ተደምጠዋል። በተባበሩት መንግስታት ድርጅት ላይ መተማመናችን እንደ ድክመት መቆጠር የለበትም ማለታቸውም ተነግሯል። ፕሬዝደንቱ ባልተመጣጠነ የውሃ ፍሰት የታችኛው ተፋሰስ ሀገሪቱ ላይ ጉዳት እያደረሰ ነው ሲሉም ተናግረዋል። ኢትዮጵያ አስቀድማ ሳታሳውቀን ውጥነት የሌለው ውሃ ትለቃለች ብለዋል። ከሳምንታት በፊት ሱዳን ውስጥ ለደረሰ ጎርፍ ግብጽ ኢትዮጵያን ወንጀላም እንደነበር ይታወሳል። በአዲስ አበባ ታዋቂ ዓለም አቀፍ ትምህርት ቤቶች ላይ የግብር ምርመራ ተጀመረ። የገቢዎች ሚኒስቴር በአዲስ አበባ ከሚገኙ ታዋቂ ዓለም አቀፍ ትምህርት ቤቶች በሆኑት ኢንተርናሽናል ኮሚኒቲ ስኩል እና ሳንፎርድ ኢንተርናሽናል ስኩል ላይ በግብርና በአስተዳደር መጓደል ጥርጣሬ በአንድ ጊዜ አጠቃላይ ገንዘብ ክትትልና ምርመራ ጀምሯል። የአሜሪካ ትምህርት ቤት እየተባለ በሚጠራው አይሲኤስ ላይ የገቢዎች ሚኒስቴር የግብር ምርመራ ቡድን ከፍተኛ ክትትል እያደረገ ነው። ምርመራው ትኩረት ያደረገው በተቋሙ የግብር ነፃነት ደረጃ ላይ መሆኑም ተገልጿል። ተቋሙ የበጎ አድራጎት ተቋም ተብሎ በመመደቡ ለረጅም ጊዜ ከግብር ነፃ ሁኔታ ሲጠቀምበት የነበረ ቢሆንም በከተማዋ ከፍተኛ የትምህርት ክፍያ ማስከፈሉን ይህንን ደረጃ ጥያቄ ውስጥ እንዲያስገባ አድርጓል። ምንጮች እንደሚገልጹት አይሲኤስ ለውጭ ሰራተኞቹ ደሞዝ የተወሰነውን ክፍል ወደ ውጭ ሀገር ሂሳቦች የሚልክበት ባለ ሁለት ክፍያ ስርዓት እንደሚጠቀምም ተጠርጥሯል ብለዋል። ይህም ከፍተኛ የግብር መጭበርበር ሊሆን ይችላል የሚል ስጋት ፈጥሯል። የገቢዎች ሚኒስቴር ከሌሎቹ ተቆጣጣሪ አካላት ጋር በመተባበር በዚህ ዓለም አቀፍ ክፍያ ምክንያት ስለተፈጸሙ የግብር ስውር ጥልቅ ማጣራት እያደረገ መሆኑን የውስጥ ሰነዶች ያረጋግጣሉ። በተመሳሳይ ሁኔታ የገቢዎች ሚኒስቴር በሳንፎርድ ኢንተርናሽናል ስኩል አይኢኤስ የተለየ ምርመራ እያካሄደ ነው። ሚኒስቴሩ ሳንፎርድ የበጎ አድራጎት ተቋም ሆኖ ቢመዘገብም፣ ከወላጆቹ በሚያስከፍለው ከፍተኛ ክፍያ ምክንያት ለትርፍ የተቋቋመ አካል ሆኖ እየሰራ ነው የሚል ክርክር አቅርቧል። በዚህም መሰረት ከትምህርት ክፍያ የተገኘው ገቢ ከግብር ነጻ ሳይሆን ለግብር የሚከፈልበት ነው ብለዋል። አገልግሎትን በገንዘብ ሲሸጡ የነበሩ የቦሌ ወረዳ አስራ ሁለት ቡድን መሪና ባለሙያዎች ከመንግስት ስራ ተሰናበቱ። የሲቪል ምዝገባና ነዋሪነት አገልግሎት ኤጀንሲ በቦሌ ክፍለ ከተማ ወረዳ አስራ ሁለት የነዋሪዎች ቡድን መሪ የሆኑትን ጨምሮ አገልግሎቶችን በገንዘብ ሲሸጡና ህብረተሰቡን ሲያንገላቱ የነበሩ ባለሙያዎች ከመንግስት ስራ እንዲሰናበቱ ውሳኔ ተላልፏል። ኤጀንሲው በደረሰው የተገልጋይ ጥቆማ የቦሌ ክፍለ ከተማ ወረዳ ነዋሪዎች አገልግሎት ቡድን መሪ የሆኑት አቶ ክብረት ቦጋለ እንዲሁም የነዋሪዎች አገልግሎት ባለሙያ የሆኑት አቶ ሞላ ልንገረው በተለያዩ ጊዜያት ተገልጋዮች ላይ እንግልት ይፈጥሩ ነበር። በተጨማሪም አገልግሎትን ያለ አግባብ በገንዘብ ሲሰጡ እንደነበር በማስረጃ በማረጋገጥ በአዋጅ 87 ህዝባር 2017 ዓ ም ላይ በተጠቀሰው አሰራር መሰረት ከስራ እንዲሰናበቱ ውሳኔ ተሰጧል ሲል ኤጀን ኮሚቴው ገልጿል። ዩኒቨርሲቲ ሊገባ የመግቢያ ቀኑን እየተጠባበቀ የነበረው ተማሪ ለሽርሽር በወጣበት አሸንጌ ሐይቅ ላይ ህይወቱ አለፈ። ተማሪው ልዑል ገብረ ኪዳን በትግራይ ደቡይ ዞን ከረማ ከተማ አሉ ከሚባሉ ብርቱ ተማሪዎች አንዱ ነው። በ2017 ዓ ም የ12ተኛ ክፍል ሀገር አቀፍ ፈተና ተፈትኖ አራት መቶ 30 ነጥብ በማምጣት ጅማ ዩኒቨርሲቲ ደርሶ ለመግባት ቅድመ ዝግጅቱ አጠናቆ በመጠባበቅ ላይ ነበር። ጅማ ላይ ዝግጅት አዘጋጆለት። ሆኖም ዝግጅቱ ተጨናግፎ ባለራዩ ተማሪ ልዑል ገብረ ኪዳን አሽንጋ ሀይቅ ላይ ሕይወቱ አለፈ። የተማሪ ልዑል ገብረ ኪዳን አስክሬን ከብዙ ፍለጋ በኋላ ከቀኑ 11 ሰዓት አካባቢ ተገኝቶ፣ የተማሪ ልዑል ገብረ ኪዳን ቀብር ስነ ስርዓት ዕለተሰኞ ጥቅምት ሶስት 2018 ዓ ም በኮሮማ ከተማ ተፈጽሟል። በመጨረሻም ትምህርት ሚኒስቴር ለተወሰኑ ዩኒቨርሲቲዎች አዲስ የአስተዳደር ቦርድ ሰብሳቢዎች ምድብ ሰጥቷል። ከመስከረም 2018 ዓ ም ጀምሮ ምድብ ከተደረገባቸው መካከል መቀለ ዩኒቨርሲቲና ወልቂጤ ዩኒቨርሲቲ ይገኙበታል። በዚህም የቀድሞ የመቀለ ዩኒቨርሲቲ ሙሩቅ የሆኑት የጤና ሚኒስቴር ዴታ ዶክተር ደረጀ ዱጉማ የመቀለ ዩኒቨርሲቲ አስተዳደር ቦርድ ሰብሳቢ ሆነው ተመድበዋል። በተመሳሳይ የጉሙሩክ ኮሚሽን ኮሚሽነር ደበሌ ቀበታ የወልቂጥ ዩኒቨርስቲ አስተዳደር ቦርድ ሰብሳቢ ሆነው ተመድበዋል። ውድ አድማጮቻችን፣ የዕለቱ ዜናዎችን ይህ ይመስሉ ነበር። በሌላ ዜናዎች እስክንገናኝ ሰላም ቆዩን እያለን አዳዲስ መረጃዎቹን ለማግኘት ሪያሊቲ ሚዲያን ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ይሁኑን እንላለን። ቸር ቆዩ።